ኦሪት ዘጸአት ምዕራፍ ሰላሳ ሁለት ላይክ በማድረግ ጀምሩት። ሕዝቡም ሙሴ ከተራራ ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው፣ ይህ ከግብጽ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና፣ ተነስተህ በፊታችን የሚሄድ አማልክት ትሰራለን አሉት። አሮንም በሚስቶቻችሁ በወንዶችና በሴቶች ልጆቻችሁም ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ሕዝቡም ሁሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም እስራኤል ሆይ፣ እነዚህ ከግብፅ ምድር ያወጡህ አማልክትህ ናቸው አላቸው። አሮንም ባየው ጊዜ መሰዊያውን በፊቱ ሰራ። አሮንም ነገ የእግዚአብሔር በዓል ነው ሲል አወጀ። በነገውም አልደው ተነስተው የሚቃጠል መስዋዕት ሰው የደህንነት መስዋዕትም አቀረቡ። ህዝቡም ሊበሉና ሊጠጡ ተቀመጡ፣ ቢዘፍኑም ተነሱ። እግዚአብሔርም ሙሴን ከግብፅ ምድር ያወጣኸው ሕዝብህ ኃጢአትን ሰርቷልና ሂዱ ረድ። ካዘዘኋቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሠራ ጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም፣ ሰውለትም። እስራኤል ሆይ እነዚህ ከግብፅ ያወጡህ አማልክት ናቸው አሉ ሲል ተናገረው። እግዚአብሔርም ሙሴን እኔ ይህን ህዝብ አየሁት፣ እነሆ አንገተ ደንዳና ህዝብ ነው አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸውም ተወኝ፣ አንተንም ለታላቅ ህዝብ አደርግሃለሁ አለው። ሙሴም በእግዚአብሔር በአምላኩ ፊት ጸለየ፣ አለም አቤቱ ቁጣህ በታላቅ ኃይልና በጽኑ እጅ ከግብፅ ምድር ባወጣህን በሕዝብህ ላይ ስለምን ተቃጠለ? ግብፃውያንስ በተራራ መካከል ሊገሏቸው ከምድር ፊት ሊያጠፏቸው ለክፋት አወጧቸው ብለው ስለምን ይናገራሉ? ከመዓት ተመለስ፣ ለህዝብህን በክፋታቸው ላይ ራራ ዘራችሁንም እንደ ሰማይ ከዋክብት አበዛለሁ ይህችንም የተናገረዋትን ምድር ሁሉ ለዘራችሁ እሰጣታለሁ ለዘላለም ይወርሷታል፣ ብለህ በራሴ የማልህላቸውን ባሪያዎችህን አብርሃምና ይስሐቅን እስራኤልን አስብ። እግዚአብሔርም በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ። ሙሴም ተመለሰ፣ ሁለቱንም የምስክር ጽላቶች በእጁ ይዞ ከተራራው ወረደ። ጽላቶቹም በዚያና በዚያ በሁለት ወገን ተደፍቶባቸው ነበር ተጽፎባቸው ነበር። ጽላቶቹም የእግዚአብሔር ሥራ ነበሩ። ጽፈቱም በጽላቶቹ ላይ የተቀረጸባቸው የእግዚአብሔር ጽፈት ነበር። ኢያሱ እልል ሲል የሕዝቡ ድምፅ ሰምቶ፣ ሙሴን፦ የሰልፍ ድምፅ በሰፈሩ ውስጥ አለ አለው። እርሱም ይህ የድል ነሾዎች ወይም የድል ተነሾዎች ድምፅ አይደለም፣ ነገር ግን የዘፈን ድምፅ ሰማለሁ አለው። እንዲህም ሆነ፣ ወደ ሰፈሩ ሲቀርቡ ጥጃውንም ዘፈኑንም አየ። የሙሴም ቁጣ ተቃጠለ። ጽላቶቹንም ከእጁ ጥሎ ከተራራው በታች ሰበራቸው። የሰሩትንም ጥጃ ወስዶ በእሳት አቃጠለው እንደ ትቢያም እስኪሆን ድረስ ፈጨው፣ በውኃም ላይ በተነው ለእስራኤል ልጆች አጠጣው። ሙሴም አሮንን ይህን ታላቅ ኃጢአት ታመጣበት ዘንድ ይህ ሕዝብ ምን አደረግህ አለው። አሮንም እንዳለ ጌታዬ ሆይ ቁጣ ይቃጠል፣ ይህ ሕዝብ ክፋት እንዲወድ አንተ ታውቃለህ። እነርሱ ይህንን፣ ከግብፅ ምድር ያወጣው ሰው ሙሴ፣ ምን እንደሆነ አናውቅምና በፊታችን የሚሄድ አማልክት ስራልን አሉ። እኔም ከእናንተ ወርቅ ያለው ሰው ከእርሱ ሰብሮ ያምጣልኝ አልኋቸው፣ ሰጡኝ፣ በእሳትም ላይ ጣለውት፣ ይህ ጥጃ ወጣ። ሙሴም በጠላቶቻቸው ፊት እንዲነወሩ አሮን ስድ ለቋቸዋልና፣ ህዝቡ ስድ እንደተለቀቀ ባየ ጊዜ በሰፈሩ ደጅ ቆሞ የእግዚአብሔር ወገን የሆነ ወደ እኔ ይምጣ አለ። የሌዊም ልጆች ሁሉ ወደ እርሱ ተሰበሰቡ። እርሱም የእስራኤል አምላክ እግዚአብሔር እንዲህ ይላል፤ የእናንተ ሰው ሁሉ ሰይፉን በወገቡ ላይ ይታጠቅ፤ በሰፈሩም ውስጥ በዚያና በዚያ ከበር እስከ በር ተመላለሱ፤ የእናንተም ሰው ሁሉ ወንድሙን፣ ወዳጁን፣ ጎረቤቱን ይግደል አላቸው። የሌዊ ልጆችም ሙሴ እንዳለ አደረጉ። በዚያ ቀንም ከሕዝቡ ሦስት ሺህ ሰዎች ሞቱ። ሙሴም ዛሬ በረከትን እንዲያወርድላችሁ እያንዳንዳችሁ በልጆቻችሁና በወንድሞቻችሁ ላይ ዛሬ እጃችሁን ለእግዚአብሔር ቅዱስ አድርጓለን። በነገውም ሙሴ ለሕዝቡ እናንተ ታላቅ ኃጢአት ሰርታችኋል። አሁንም ወደ እግዚአብሔር እወጣለሁ፣ ምናልባት ያጢአታችሁን አስተሰረይላችኋለሁ አላቸው። ሙሴም ወደ እግዚአብሔር ተመለሰ። ወዮ! እኒህ ሕዝብ ታላቅ ኃጢአት ሰርተዋል፣ ለራሳቸው የወርቅ አማልክት አድርገዋል። አሁን ይህን ኃጢአታቸውን ይቅር በላቸው፤ ያለዚያ ግን ከጻፍኸው መጽሐፍ እባክህ ደምስሰኝ አለ። እግዚአብሔርም ሙሴን፦ የበደለኝን እርሱን ከመጽሐፍ እደመስሳለሁ። አሁንም ሂድ፣ ይህን ሕዝብ ወደ ነገረው ምራ፤ እነሆ መልአኬ በፊትህ ይሄዳል፤ ነገር ግን በምጎበኝበት ቀን ኃጢአታቸውን አመጣባቸዋለሁ አለው። አሮንም የሠራውን ጥጃ ስለ ሠሩ እግዚአብሔር ሕዝቡን ቀሠፈ። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩልኝ።